አግቼ ነው እያለች ወራችሁ ማለት ነው እንጂ የመንግስት አካል ወይ መከላከያ አገተኝ አይደለም ያለችው። ስለዚህ ይህንን ማለቷ ለፕሮፓጋንዳ የሚጠቅመው ማን ነው? ሸኔን መደምሰስ ከፈለገ ማጥፋት ከፈለገ ይህ የልጅቷ ቪዲዮ የሚጠቅመው ለፕሮፓጋንዳ ለመንግስት ይጠቅማል። ለመንግስት ይጠቅማል ማለት ነው። ይህን ሁሉ እያደረጉ ነውና ለዚህ ነው እርምጃ ምን ወስድ ለማለት ይጠቅማል ማለት ነው። ነገር ግን ይህን ከማድረግ ይልቅ ለምን ቪዲዮ ተለቀቀ? ለምን ጉዳችን ወጣ? ምክንያቱም በዚህ ቪዲዮ እንደደረሳቸው እንግዲህ የነጃ አልምሮ መግለጫ ማውጣታቸው አይቀርም። ስለዚህ እነሱ ደግሞ የሚያውቁትን ሚስጥር መረጃ ያወጣሉ። ስለዚህ ጉዳቸው ከመውጣቱ በፊት ቪዲዮን አስጠፍተውታል ማለት ነው። መንግስት እንግዲህ ናቢ የነሽ መለስ አብዱሳ ቪዲዮን አስጠፍተውታል። ቪዲዮን ያስጠፉበት ምክንያት እንግዲህ እነሱ ነበሩ የሚያዛቸው። እነሱ ናቸው የሚያስደፍሩ። እነሱ ናቸው ሲያሳግቱ የሚያሳግቱን እነሱ ናቸው። ብር ታግቶ ብር ሲጠየቅ በባንክ ነው የሚላክላቸው እንዴት መከታተል አቃታቸው ስንል ዝም ሲባል የነበረው በቃ እኛ ድሮ ነው ያወቅነው። ስለዚህ አሁን እነሱ በግልጽ እኛንን ያደረግ ነው ብለው መጥተዋል። እስከ ማስረጃው ማለት ነው። ስለዚህ መንግስት ባያደርገው ኑሮ ወደ እውነት እነ ጃር መሮ የሚመራው ኦነግ ሸኔ አድርጎት ቢሆን ኑሮ ይህ የልጅቷ ቪዲዮ የሚጠቅመው ለመንግስት ነው ለፕሮፓጋንዳ ለመንግስት ነው የሚጠቅመው። ምክንያቱም ያው እንደዚህ እያደረገ ነው። ለዚህ ነው የድሮን ጥቃት ምናደርሰው ምናደርግባቸው ለዚህ ነው ታጣቂዎችን ምን ታገላቸው ምናም ብሎ ፕሮፓጋንዳውን መስራት ይችል ነበር። ነገር ግን ራሱ በሰረው ሌላ ሰው ሌላ ሰው ላይ ፕሮፖጋንዳ መስራት አይችልም። መንግስት አይደለም ሌላ አይደለም መንግስት ፕሮፖጋንዳ አይደለም ራሱ በሰረው ሌላ ሰው በሰረው እንኳን መስራት አይችልም። ስለዚህ እንዴት አድርጎ ነው ራሱ ሰርቶት ራሱ በፈጸመው ወንጀል ሌላ ሰውን መክሰስ ስለማይችልና ሌላ የበለጠ ሌላ ሌላ አሳማኝ አሳማኝ መረጃ ደግሞ ከነጃርመሮ በኩል እንዳይወጣበት በመስጋት ኢቢኤስን ቪዲዮን እንዲያጠፋው አድርጓል። ከዚህም በተጨማሪ ደግሞ ጋዜጠኞች ያቀረቡት ቀርጸው ያቀረቡትን ጋዜጠኞች ሰውረዋቸዋል። ሌላው ደግሞ ምንድነው ነው ኢቢኤስንም በደህንነቶች በኩል ሉላን እና እነ ሌሎችንም እንዲያባረራቸው ተጠይቋል። ስለዚህ ዛቻ እየደረሰ ነው ያለው። ስለዚህ መንግስት ብልጽግና ማለት ትይ ነው ማለት ነው የብልጽግና መንግስት። ስለዚህ አብዛኛው እንግዲህ ኢቢኤስ ኦሮሞ ጠል ነው ይላሉ ኦኬ፣ ይህንም በማቅረቡ ይቤስ የኦሮሞ ጠል ከሆነ የአማራ ሴቶችን ሲደፍራቸውና ሲያግታቸው የነበሩት የኦሮሞ ህዝብ ነው ማለት ነው። ተቀባችሁ ይሄንና አምናችሁ ተቀበላችሁ ተቀበላላችሁ ወይ እስኪ ብላችሁ ጠይቋችሁ። ስለዚህ እኛ አማራዎች የኦሮሞ ህዝብ ሴቶችን እያገተ ደፈረ ነው ማለት ያለብን ወይስ የብልጽግና መንግስት እያገተ የአማራ ሴቶችን እያገተ ደፈረ አስደፈረ ነው ማለት ያለብን ወይስ የኦሮሞ ህዝብ እያገተ ደፈረ ነው ማለት ያለብን? ስለዚህ ኢቢኤስ ኦሮሞ ጠል ነው ከተባለ ኦኬ። ስለዚህ አማራዎችን እያገተ ብር እየወሰደው የሰበሰበው አማራዎችን እያገተ የደፈረው ያን ሰቆቃ የፈጸመው ሙሉ የኦሮሞ ህዝብ ነው ማለት ነው። ምክንያቱም እናንተ በእንትናችሁ የኦሮሞን ህዝብ ይወክላሉ እያላችሁ ስለሆነ እየተከራከራችሁ አላችሁ ስለሆነ የኦሮሞ ህዝብ ነው ማለት ነው ያደረገው ማለት እንችላለን ማለት ነው። እንደዛ ከሆነ ነገር ግን እኛ ያለነው ያደረገው የኦሮሞን ወክላለሁ የሚለው የብልጽግና ቡድን ነው ነው። ስለዚህ የብልጽግና ቡድን እያልን አይ ኢቢኤስ ኦሮሞ ጠል ነው። ኦሮሞ ጠል ስለሆነ ሉላ ከስራ መባረር አለበት እንደዚህ ምትሉ ከሆነ ይሰነዳል፣ ለታሪክ ይቀርባል። እናንተ በምንም መረጃ በሌላችሁ ሚኒልክ ውጪ ቆረጠ ያደረጋችሁትን እኛ ያደረጋችሁትንኛ በዚህ መረጃ ለታሪክ እናስቀምጧለን ይሰነዳል፣ ይቀመጣል። ከዛ መጨረሻ ላይ ማን በዚህ እንደሚያፍር ና ማን ተሽማቆ እንደሚኖር እናያለን ማለት ነው።